ሰላም በያላችሁበት ይሁን፣ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ተጀምሯል። በሚኖረንም ቆይታ የሉላ ኢትዮጵያ ዘገባችንን እንዲሁም ሌሎች ጉዳዮችን እየዳሰስን አብረናችሁ ቆይታ እናደርጋለን። ሰብለ ጽጌ ነኝ። ብሔራዊ መግባባትን ለማጠናከር ሚዲያዎች አብሮነትና አንድነት ላይ ትኩረት አድርገው መስራት ይገባቸዋል ሲሉ አፈ ጉባኤ ታገሰ ጫፎ ተናገሩም የኢትዮጵያ መገናኛ ብዙሀን ባለስልጣን የኢትዮጵያ ሚዲያ ልህቀት ማዕከልንም አስመርቋል። ሰለሞን አሰፌ ተከታትሎታል። ሚዲያዎች ሰላምን ለማስፈን በሚያደርጉት ጥረቶች በርካታ ስራዎች እየተሰሩ ይገኛሉ። በተለይም ሰላምና አብሮነት የብሔራዊ ጥቅም አካል እንዲሆኑ በማድረግ ረገድ ያላቸው ሚናም እጅግ ከፍ ያለ ነው። የኢትዮጵያ መገናኛ ብዙሀን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን ሚዲያ ሰላምን ዋና ተልእኮና ራእዩ አድርጎ መስራት አለበት፣ ሚዲያዎችና የሚዲያ ባለሙያዎችም ሰላምን በሰፊው የመዘገብ ታላቅ ልምዳቸውን ማዳበር እንደሚገባቸው ገልጸዋል። ሚዲያ ለሀገር ሁለንተናዊ እድገት ከፍተኛ ሚና እንደሚጫወት እሙን ነው። በተለይም ብሔራዊ ጥቅምን በማስጠበቅ ረገድ ሚናው ጉልህ መሆኑ ሳይንሳዊ ብያኔ ነው። የዓለም አቀፍ ሚዲያዎች አሰራርም ይህንን ያረጋግጣል። ኢትዮጵያዊ ሚዲያና ኢትዮጵያዊ ጋዜጠኝነት ከመቼውም ጊዜ በላይ ለሀገራችን አስፈላጊ በመሆኑ የኢትዮጵያ ሚዲያ ልህቀት ማዕከል መቋቋሙን ለማብሰር እወዳለሁ። የሚዲያውን ዘርፍ አቅምም ለማሳደግ ታስቦ የኢትዮጵያ ሚዲያ ልህቀት ማዕከል ተገንብቶ ስለመመረቁም ዶክተር ሳምሶን መኮንን ገልጸው የኢትዮጵያ ብሔራዊ ጥቅምን በማስጠበቅና የመገናኛ ብዙኃንን አቅም በማሳደግ ረገድ ማዕከሉ የላቅ አስተዋጽኦ እንደሚያበረክትም ታምኖበታል ብለዋል። የልህቀት ማዕከሉ የአሰራር ስርዓት የተዘረጋለት ሲሆን በብቁ የሰው ኃይልና ቴክኖሎጂም የተደራጀ ነው። ስልጠናውም በሀገር ውስጥና በዓለም አቀፍ የዘርፉ ባለሙያዎች እንዲሁም ፕሮፌሰሮች የሚሰጥ ይሆናል። ማዕከሉ በአንድ በኩል ለሀገራዊ ፍላጎቶች ምላሽ በመስጠት፣ በሌላ በኩል ደግሞ በዓለም አቀፍ ደረጃ ከጋዜጠኝነት ሙያ እድገት ጋር የተጣጣሙ የስፔሻሊቲ ፕሮግራሞችን በመለየት ወደ ስራ መግባቱን እገልጻለሁ። የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ እንደ ሀገር የሚዲያ ልህቀት ማዕከል መቋቋሙ የመገናኛ ብዙሀን ዘርፉ ወቅቱ በሚፈልገው መንገድ ለማሳደግ የጎላ ሚና እንዳለው ገልጸው የአቅም ግንባታ ስራዎችም ተጠናክረው መቀጠል ከቻሉ የሚፈጠሩ ክፍተቶችን በመሙላት ብቁና ተወዳዳሪ ተቋማትን መፍጠር ይቻላል። ሚዲያዎች ብሔራዊ መግባባትን ለማጠናከር አብሮነትና አንድነት ላይ አተኩረው መስራት እንዳለባቸው አፈ ጉባኤው ታገሰ ጫፎ አሳስበዋል። ሁላችንም ኢትዮጵያውያን የተለያየ መልክ ቢኖርን በርካታ ብዝሃነቶች ቢኖሩንም አንድ አገር አለን። ብሔራዊ ጥቅም አለን። ስለዚህ ለብሔራዊ ጥቅማችን መስራት ለአንድ ወገን እንደ መስራትም አይደለም ለሀገር መስራት ነው። የሙያን ስነ ምግባር በመተላለፍ የሚሰራጩ ሀሰተኛ መረጃዎችና የጥላቻ ንግግሮች በሕዝብና በሀገር ደህንነት ላይ ሊያደርሱ የሚችሉት ጉዳት ከፍተኛ ነው። በመሆኑም የመገናኛ ብዙሃን ተቋማት ባለሙያዎች ከመቼውም ጊዜ በላይ የሕዝብና የአገርን ብሔራዊ ጥቅም በማስከበር ተልኳቸውን በጥራት ይወጡ ዘንድ የመገናኛ ብዙሃን ባለሙያዎች የሙያና የስነ ምግባር ደረጃ ማጠናከር ያስፈልጋል። ስለሆነም የሚዲያ ልቀት ማዕከል እውን መሆን የመገናኛ ብዙሃን ባለሙያዎች የሙያና የስነ ምግባር ደረጃ በማሻሻል እና ኢትዮጵያን የሚመስል የኢትዮጵያን ብሔራዊ ጥቅም ማዕከል ያደረገ ፕሮፌሽናል የሚዲያ ስርዓት በመገንባት የህዝብን የመረጃ ተደራሽነትና ተጠቃሚነት ለማረጋገጥና የሀገራዊ ብሔራዊ ጥቅምን ለማስከበር የማይተካ ሚና ይኖረዋል። መገናኛ ብዙሃን ተቋማትና የሚመለከታቸው ባለድርሻ አካላት ለሚዲያ ልቀት ማዕከሉ መጠናከር የበኩላችሁን ሚና ሁሉ እንድትወጡ አሳስባለሁ። የኢትዮጵያ የሚዲያ ልህቀት ማዕከል ጋዜጠኞች በትምህርት ቤት ከሚወስዱት ትምህርት ባሻገር የጋዜጠኝነት ሙያ ላይ ብቁ የሚሆኑበት ስልጠናን የመስጠት የክትትልና የቁጥጥር ስራዎችን በማጠናከር የአቅም ግንባታ ስራዎችን ለመስራት ያስችላልም ተብሏል። የጀውሃ ጤና አጠባበቅ ጣቢያ አገልግሎት መስጠት በመጀመሩ ካልተገባ ወጪና እንግልት እንደታደጋቸው ነዋሪዎች ተናግረዋል። የኤፍራታና ግድም ወረዳ ጤና ጽህፈት ቤት ጤና ጣቢያውን ስራ ለማስጀመር በአምስት ሚሊዮን ብር ወጪ ጥገናና እድሳት ማድረግ ተችሏልም ብሏል። ይሁን እንጂ አሁንም ጤና ጣቢያውን የአጋርና ባለድርሻ አካላትን ድጋፍ እንደሚፈልግ ተገልጿል። ስነ ጊዮርጊስ ከበደ ተጨማሪ ያለው

ከአሮቢ ይሄ ተዘግቶብን እዚያ በአስራ ሁለት ቀን ነው ልጅን ይዟት ታማብኝ። ጮውም ደግሞ የትናየት ነው እጦቱ ደግሞ ችግሩ የትናየት ነው ያለንበት። አልሐምዱሊላ ደህና ነን አሁን። ወይዘሮ አላዩ ሲራጅ ይባላሉ። በኤፍራታና ግድም ወረዳ የጀውሃ ቀበሌ ነዋሪ ናቸው። በአካባቢው ይከሰት በነበረ ተደጋጋሚ ግጭትና የሰላም ጦት ምክንያት የጀውሃ ጤና ጣቢያ ባለፉት ዓመታት አገልግሎት መስጠት ባቆመበት ወቅት የሕክምና አገልግሎት ለማግኘት ወደ አጎራባች ከተሞች በመጓዝ ያሳልፉት የነበረውን እንግልትና ያልተገባ ወጪ ነው በነበር የነገሩን። አሁን ላይ ጤና ተቋሙ ወደ አገልግሎት በመመለሱ የልጃቸው ባለቤት ያለምንም እንግልት በጤና ጣቢያው የወሊድ ክትትል አድርጋ በሰላም ስለመውለዷ ነው ወይዘሮ አላዩ በደስታ የነገሩን። በተመሳሳዩ የ የቀበሌ ዋና አስተዳዳሪ ሹሙ ባሼ የጤና ተቋሙ አገልግሎት ባቆመበት ወቅት ማህበረሰቡ በጤና ተቋማት ጦት የከፈለው ዋጋ ይናገራሉ። ጤና ጣቢያው በእርግጥ በጣም በሚያሳዝን ሁኔታ ነበረ። አወዳደሙም ብዙ እናቶችን አተናል። በጣም ከምንም በላይ በቃ ማጣት የሌለብንን እህቶችንና እናቶችን፣ ወንድሞችን አተናል። በዚህ በጤና ጣቢያ መዘጋት ጉዳይ እና በጣም በሚያሳዝን ሁኔታ ነው በዛን አጋጣሚ ያሳለፍነው ሶስት አራት አመቶ አመታትን ዛሬ ደግሞ የተሻለ ነገር ሆኖ ያው ምንም ሳይጨናነቁ ምንም ችግር ሳይፈጠርባቸው 24 ሰዓት አገልግሎት እየሰጡን ያሉበት አጋጣሚ ማለት ነው። የጀውሃ ጤና አጠባበቅ ጣቢያ ለጀውሃ ቀበሌ ነዋሪዎች እንዲሁም ለአጎራባች የኦሮሞ ብሔረሰብ አስተዳደር እና የአፋር ቀበሌ ነዋሪዎች በአጠቃላይ ከ25 ሺህ ለሚበልጡ የአካባቢው ማህበረሰብ አገልግሎት የሚሰጥ ተቋም ነው። ጤና ጣቢያው በግጭት ምክንያት ሙሉ በሙሉ ወድሞ ላለፉት ሁለት ዓመታት አገልግሎት ሳይሰጥ እንደቆየና አሁን ላይ ጥገና ተደርጎለት አገልግሎቱን መስጠት እንደጀመረ የጤና የጤና ጣቢያው ኃላፊ ታደሰ አጥላው ገልጸዋል። ከሁለትሺ አስራ ሶስት ጀምሮ የተቆራረጠ እንትን ይል ነበር። መልሶ ደግሞ በዚህ በሰሜኑ ጦርነት እንትን አለ። ለሁለት አመት ያህል ግን ከሁለትሺ አስራ አምስት ከጥር ወደዚህ ለሁለት አመት ያህል አገልግሎት ሳይሰጥ ቆይቷል። ከዛ አሁን 2017 ጥር 21 አካባቢ ታድሶ ምናምን ለአገልግሎት ክፍት ሆኗል። የፍራታና ግድሞ ወረዳ አስተዳደር ጤና ጽሕፈት ቤት ኃላፊ ውብርስ ታስፋው የጤና ጣቢያው አገልግሎት ማቆም የቀበሌውና የአካባቢው ነዋሪዎችን ላልተገባ ችግር ከመዳረጉን በላይ የመልካም አስተዳደር ጥያቄ ሲያስነሳ ስለመቆየቱ ገልጸው የወረዳው አስተዳደር ችግሩን በተገቢው በመረዳት ከክልሉ ጋር በመተባበር ለጤና ጣቢያው ተገቢውን እድሳትና ጥገና በማድረግ ወደ ስራ እንዲመለስ ማድረግ ተችሏል ብለዋል። ያው በጀውሃ እንደሚታወቀው በአካባቢው በተፈጠረው ግጭት ምክንያት የተለያየ ውድመት ደርሶበታል። ተቋሙ ያንን ወደ ነበረበት ለመመለስና ማህበረሰቡን አገልግሎቱን ተጠቃሚ ለማድረግ ያው ከክልል ሶስት ሚሊዮን ብር አካባቢ ከወረዳም እንደዚሁ ወደ ሁለት ሚሊዮን ብር አጠቃላይ ወደ አምስት ሚሊዮን ብር የሚጠጋ አጠቃላይ በጀት ተይዞለት በዛ ግንባታው እንደገና በማደስ በማስተካከል ተቋሙን ወደ ስራ እንዲጀምር ያተደረገበት ሁኔታ አለ። ወይዘሮ ብርስት ጤና ጣቢያው በሙሉ አቅሙ ወደ ስራ እንዲገባ የግብአት ማሟላት ስራዎችም ስለ መሰራታቸው ገልጸው፣ ይሁን እንጂ በርካታ ማህበረሰብን የሚያገለግል በመሆኑ አሁንም ተጨማሪ የህክምና ቁሳቁሶችና የመድኃኒት አቅርቦት ያስፈልገዋል በማለት ለአጋርና ባለድርሻ አካላት ጥሪ አቅርበዋል። ከግብአቱን ከማሟላት አንጻር የተለያዩ ከየጤና ጣቢያዎች ከሆስፒታሎችና ከወረዳውም ከተለያዩ አጋር አካላትም ጭምር በተለይ የህክምና ቁሳቁሱን ያው ተቋሙ የጀመረው ከዜሮ ነው። ምንም አልነበረውም። ያንን በማሟላትና በተለይ እነዚህ መድኃኒት አካባቢዎች ከሁለት ሚሊዮን ብር በላይ የህክምና ቁሳቁሶችም እንደዙ ከሁለት ሚሊዮን ብር በላይ የሚገመት አቅርቦትን በማቅረብ ግብአቶችን በማስገባት ተቋሙን ያው ስራ ለማስጀመር ሞክረናል። አሁንም ቢሆን ተቋሙ አጠቃላይ ከዜሮ ነው የጀመረው። እጥረቶች አሉ። የተለያዩ የመድኃኒቶችም የተለያየ የህክምና መሳሪያዎች እጥረት አሉብን። የተለያዩ አጋር ድርጅቶችንም የሚያግዘንን አካል ያው አጋዥ እየፈለግ ነው። የእጅ ስልክ አጠቃቀማችን በቅጡ የተመጠነ ካልሆነ ስነ ልቦናዊ ጫና ያስከትላል ሲሉ በደብረ ብርሃን ዩኒቨርሲቲ የስነ ልቦና ትምህርት ክፍል ኃላፊው ዶክተር መሐመድ ደምሴ ተናገሩ። ቴክኖሎጂን በአግባቡ ካልተጠቀምንበት ህይወታችንን በማመሰቃቀል ለተለያዩ ችግሮች ይዳርገናልም ብለዋል። ዮናስ ታደሳ አነጋግሯቸዋል። ዓለም አንድ መንደር እየሆነ በመጣበት በዚህ የሉላዊነት ጊዜ የቴክኖሎጂው መራቀቅ የሚካድ አይደለም። ለዚህ በእጃችን ላይ ያለው ዘመናዊ ስልክ ምስክር ነው። ነገር ግን አንዳንዴ በአግባቡ ከመጠቀም ክፍተት ለተለያዩ ችግሮች ስንጋለጥ ይስተዋላል። በተለይ ለእኛ ኢትዮጵያውያን አብሮነት እየጠፋ ግላዊነት ሲሰፋ ነገሩ ያሰጋል፣ ወዴት እየሄድን ነው የሚያሰኛል። ችግሮቹ በተለያየ መንገድ የሚታዩ መሆናቸውን የሚያነሱት በደብረ ብርሃን ዩኒቨርሲቲ የስነ ልቦና ትምህርት ክፍል ኃላፊው ዶክተር ሙሐመድ ደምሴ ናቸው ወይም እነዚህ ዘመናዊ ስልኮች ከመጡ በኋላ ያለው አጠቃላይ ሁኔታ በሰዎች ላይ በርካታ አይነት ተጽዕኖዎች እንደሚኖሩት ብዙ ጥናቶች እያረጋገጡ ነው። አሁን ያሉት አካላዊ ጉዳት አላቸው፣ ስነ ልቦናዊ ጉዳት አላቸው፣ በውጤታማነት ላይ ከፍተኛ የሆነ ችግር የመፍጠር አቅም አላቸው እና እንደዚሁም ሌሎችን ተጽዕኖዎችን ይዘው ሊመጡ ይችላሉ ማለት ነው። እንግዲህ ይህንን ስንል አጠቃላይ የቴክኖሎጂ እድገቱ በሰዎች ህይወት ላይ ያመጣውን መሻሻል የምንክደው ነገር አይደለም። ያም ሆኖ ግን የእኛ አጠቃቀም እና ራሱ ቴክኖሎጂ ይዞት የሚመጣው ነገር ግን በጥንቃቄ የማይታይ ከሆነ በርካታ ችግሮችን ይዞ ሊመጣ ይችላል ማለት ነው። በእኛ ሀገር ማህበራዊ መስተጋብራችን የተደራጀ አብሮነታችንም የጎላ እንደሆነ ይነሳል። ነገር ግን ዘመን አመጣሽ በሆነው ሌላ ዓለም ከልክ ያለፈ መዋጣችን እነዚህን ሀብቶቻችንን እንዳያሳጣን ይሰጋል። እንግዲህ ማህበራዊ መስተጋብርን በጣም ያላለዋል። ከቤት ጀምሮ ያልኩት ቅድም እሱን ነው። ከቤት ጀምሮ ወደ ጎረቤት፣ ሌሎች ወደ ጓደኞችም እንደዛ ሀገራዊ የሆኑ ነገሮች ላይም የሚኖረን ኢንተራክሽን፣ የሚኖረን ግንኙነት፣ የሚኖረንን ነገሮች እያቀዘቀዘብን እያጠፋብን ያለንን የማህበራዊ ሀብት ለበጎ የምናውላቸውን በርካታ ነገሮች እንደ ዕድሮችም ይሁን ሽምግልናዎችም ሌሎችም ነገሮች አሁን ትልልቅ ሰዎች ላይ ያሉት ሀብቶች ከተወሰነ ጊዜ በኋላ በዚህ የሚቀጥል ከሆነ ሙሉ በሙሉ ሊጠፉ የማይችሉበት ሁኔታ ሊኖራል እንድማይችል መገመት ይኖርብናል ማለት ነው። በየሁላችንም ጓዳ የሚያንጎዳጉደውን ችግር በምሳሌነት የሚያነሱ ዶክተር መሀመድ ቴክኖሎጂን በአግባቡ ካልተጠቀምንበት ሕይወታችንን እስከ ማመሰቃቀል ይደርሳል ሲሉ ያሳስባሉ። በተለይ ስማርትፎን በአጠቃላይ አጠቃቀም የማህበራዊ ሚዲያ ብቻ ሳይሆን አጠቃቀም የማይስተካከል ከሆነ በርካታ ስነልቦናዊ ጫናዎችን ያመጣል የሚል ነገሮችን አንስተናል። በዋናነት ድብርት፣ ጭንቀት የመሳሰሉት ነገሮች በተደጋጋሚ እኛም ላይ እያጋጠሙ ያሉ ነገሮች ናቸው። በራስ አለመተማመን እኛ ላይ እያጋጠሙ ያሉ ነገሮች ናቸው። ድሮ ለምሳሌ አምስት ሲደመረ አስር ስንት ነው ብልህ አስበህ የምትነግረኝ ሰውዬ ዛሬ ስልክህን ነው የምታወጣው። ያለንን ኦልሬዲ መጠቀም ያለብንን አእምሯችንን ራሱ እየተጠቀምን አይደለም። ለምክንያት እንድንጠቀመው ነው እንጂ ለ ላልሆነ ነገር ረጅም ጊዜ እሱ ላይ የምናጠፋ ከሆነ ሕይወታችን እንደሚያመሰቃቅለው ማሰብ ይኖርብናል። የብቸኝነት ስሜት ድብርትና ጭንቀት ከፍ ሲል ራስን መጥላት ሲያልፍም ራስን ማጥፋትና መሰል ችግሮች ያለቅጥ በስልካችን እስክሪን ላይ በምናጠፈው ጊዜ የሚመጡ ናቸውና አስፈላጊውን ጥንቃቄ ማድረግ ይገባል ነው የተባለው። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። የሎላ ኢትዮጵያ ዘገባችንን እናስከትላለን። ኢትዮጵያ ራሷን ለኢንቨስትመንት ምቹ እያደረገች ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተናገሩ። የአፍሪካ አጀንዳ 2063 ለፓኪስታን የ10 ዓመት መሪ እቅድ ጋር የሚስማማ በመሆኑ ከአህጉሪቱና ኢትዮጵያ ጋር እንሰራለን ሲሉ የፓኪስታን የንግድ ሚኒስትር ጃም ጃማል ካህን ተናግረዋል። የፓኪስታን አፍሪካ የንግድና ልማት ኤግዚቢሽን በአዲስ አበባ ሚሊኒየም አዳራሽ እየተካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ባልደረባችን አንዷለምና እዚህ ስቱዲዮ ይገኛል። አንዷለም እንዴት ቆየ? ያሉን መረጃዎች መቀጠል ትችላለን። በጣም አመሰግናለሁ። የፓኪስታንና የአፍሪካ የንግድ ግንኙነት ዛሬ በአዲስ አበባ ሚሊኒየም አዳራሽ ተከፍቷል። ይህ ግንኙነት በተለይ ባለፉት አራት ዓመታት በተለያዩ የአፍሪካ ሀገራት የተከናወነ ነው። በናይጄሪያ፣ በደቡብ አፍሪካ፣ በኬንያና በግብጽ ተካሄደው ነው። አሁን በ25 በፈረንጆቹ አቆጣጠር በዚህ በአዲስ አበባ እየተካሄደ የሚገኘው የዚህ ኤግዚቢሽን ዓላማ በዋናነት የንግድና ኢንቨስትመንት እድሎችን መፍጠር ዓላማ ያደረገ ነው። ከ100 በላይ የፓኪስታን የንግድና ኢንቨስትመንት እንዲሁ አምራች ኩባንያዎች በዚህ በሚሊኒየም አዳራሽ ተገኝተው ምርቶቻቸውን እያሳዩ ከኢትዮጵያና ከሌሎች የአፍሪካ ሀገራት ደግሞ የንግድ ግንኙነቶቻቸውና ትስስሮቻቸውን የሚፈጥሩበት መድረክ ነው። በዚህ መድረክና ኤግዚቢሽን የመክፈቻ ስነ ስርዓት ላይ ንግግር ያደረጉት የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ የፓኪስታን የውጭ ጉዳይ ፖሊሲ በተለይም ደግሞ በአፍሪካ ቀጠና እንዲሁም በምስራቅ አፍሪካ የንግድና ኢንቨስትመንትን ማስፋት የገበያ ትስር መፍጠር በሚያስችል ሁኔታ የተቃኘ መሆኑ ኢትዮጵያ አፍ አብራ ከሀገሪቱ ጋር እንድትሰራ ምቹ ሁኔታ የፈጠረ መሆኑን አንስተዋል። ለኢንቨስትመንት ምቹነት አንጻር ደግሞ ከፖሊሲ ባለፈ በተግባራዊነት የተለያዩ ልኮች ወደ አፍሪካ ወደ ኢትዮጵያ መምጣታቸው ለዚህ ስራዎች አመርቂና መነሳሻ መሆናቸውን አንስተዋል። ኢትዮጵያ ከዚህ አንጻር ራሷን ለውጭ ቀጥታ ኢንቨስትመንት ምቹ እያደረገችና ምቹ ሁኔታዎች ያሉ መሆኑን አንስተዋል። ሰብለ፣ ከዚህ አንጻር በተለይ ደግሞ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ በቀጥታ የውጭ ቀጥታ ኢንቨስትመንት ለሚያለሙ አካላት ወይም ሀገራት ምንም አይነት የኃይል ችግር እንደማይፈጥር እንደማይከሰት ማሳያና ለኢንቨስትመንት ምቹ መሆኑን ማሳያ ነው ብለዋል። በሌላ በኩል የስንዴ ልማት በከፍተኛ ሁኔታ ማደግ እንዲሁም ደግሞ የአረንጓዴ አሻራ ማደግ ወይም በስፋት መሰራት፣ የኢትዮጵያ አየር መንገድ በሁሉንም የአፍሪካ ሀገራት የሚያገናኝ ትልቅ መስመር እና የንግድ ግንኙነት ማሳለጫ መሆን፣ የነዳጅ ፕሮጀክቶች እና በቅርቡ የተጀመሩ ሌሎች የኢትዮጵያ ፕሮጀክት፣ እነዚህ ሁሉ ኢትዮጵያ ለውጭ ቀጥታ ኢንቨስትመንት ምቹ መሆኗንና ና ራሷን ምቹ ማድረጓን የሚያሳይ ነው ብለዋል። በተለይም ከቅርብ ጊዜያት ወዲህ ኢትዮጵያ በፖሊሲ ደረጃ ለውጭ ቀጥታ ኢንቨስትመንት ከታክስ አንጻርም ከንግድ ሕጎች አንጻርም በማሻሻል ምቹ እያደረገች መሆኗን አንስተዋል። ኢትዮጵያ በዚህ ባለፈ ደግሞ በትራንስፖርት ዘርፍ ፓኪስታን ከሌሎች አፍሪካ ሀገራት የምታደርገውን ግንኙነት በኢትዮጵያ አየር መንገድ በኩል ለመደገፍ ኢትዮጵያ ቁርጠኛ መሆኗን አንስተዋል። በሌላ በኩል ጃም ከማል ካህን የፓኪስታን የንግድ ሚኒስትር ናቸው። የአፍሪካ አጀንዳ 2063 ከፓኪስታን የ10 ዓመት መሪ እቅድ ጋር ተመሳሳይ በመሆኑ በጋራ ለመስራት የሚያስችል የጋራ ትብብር የሚያሳይ የፖሊሲ አቅጣጫ መኖሩን አንስተዋል። ይህም ደግሞ ነጻ የንግድ ቀጠና መኖር የሀገራት የጉዞና የኢሚግሬሽን ጉዳዮች ቀለል ማለት፣ ነጻ የንግድ ቀጠና መኖር፣ ኢንቨስትመንትን ማሳደግ፣ የሀይል አቅርቦትን ማሳደግ፣ ዲጂታላይዜሽንና ማኒፋክቸሪንግን ወይም የልማት አልሚዎችን ደግሞ ሊስቡ የሚችሉ ምቹ ሁኔታዎችን መፍጠር እነዚህ ሁሉ በጋራ ሊያሰሩ የሚችሉ አህጉሪቱና ፓኪስታን በጋራ ሊያሳድጓቸው ልማትን እቅድንና እንዲሁም ደግሞ ብልጽግና ሊጋሩ የሚችሉባቸው መንገዶች መኖራቸውን ነው ያነሱት። አፍሪካ የፓኪስታን አጋር ሆና ለመስራትም ቃል ትገባለች ብለዋል። በዚሁ መክፈቻ ላይ በአመት ስምንት ቢሊዮን ዶላር የሚገመጥ ኢንቨስትመንትም ወደዚህ ወደ አፍሪካ መላኳን አንስተዋል። ይህ ሁሉ እንግዲህ ዛሬ የተደረገውን ኤግዚቢሽን ጨምሮ ሁለት ግንኙነቱ የፖለቲካ ኮንሱልቴሽን ውጤት መሆኑን አንስተዋል። ጀማል ካህን ማለት ነው፣ የፓኪስታን የንግድ ሚኒስቴር። በፓኪስታን የኢትዮጵያ አምባሳደር ሚያን አጢፍ ሸሪፍ ደግሞ ይህ ኤግዚቢሽን የፖለቲካዊ ስምነቶች ወደ ተቋማዊ ግንኙነትና እድገት መሄዱን የሚያመላከት መሆኑን አንስተዋል። የከፍተኛ መሪዎች ስምምነትም በአዲስ አበባ እንደሚጠበቅ አንስተዋል። ኢትዮጵያ በአፍሪካ ፈጣን እድገት እያስመዘገበች ያለች ሀገር ናት። ፓኪስታን በበኩሏ ባለፉት ጥቂት ዓመታት የወጪ ንግዷን ያሳደገች፣ የተረጋጋ ኢኮኖሚን የገነባች፣ ማኒፋክቸሪንግና አልሚ ኢንዱስትሪን በከፍተኛ ሁኔታ ያሳደገች አገር በመሆኗ በሁለቱ መካከል የሚፈጸም የንግድና ኢንቨስትመንት ትብብር በጋራ የሚያሰራ ምቹ ሁኔታ መኖሩን የሚያሳይ ነው ብለዋል። በኢስላማባድ የኢትዮጵያ አምባሳደር የሆኑት ጀማል በከር በበኩላቸው ነው በመደመር መርህ የኢትዮጵያ የውጭ ጉዳይ ፖሊሲ ከተሰራ ወዲህ በርካታ አነቃቂ የውጭ ጉዳይ እርምጃዎች መወሰዳቸውን አንስተዋል። በፓኪስታን በኢስላማባድ የተከፈተው የኢትዮጵያ ኤምባሲ ከዚህ ወዲህ መሆኑን አንስተው ባለፉት አምስት አመታት በተለይም የኢስላማባድ ኤምባሲ ከተከፈተ ወዲህ 68 ያክል የሁለትዮሽ ግንኙነት መደረጋቸውን አንስተዋል። ባለፉት ሁለት አመታት ብቻ ደግሞ ሁለት ትልልቅ የንግድና የቢዝነስ ግንኙነቶችና ጉዞዎች ወደ ሁለቱ ሀገራት መደረጋቸውን አንስተዋል። እነዚሁ ደግሞ ወደ ተቋማዊ ግንኙነቶች አድገው ወደፊት ንግድ ኢንቨስትመንት በሚታይ መልኩ እያደገ ለመሆኑ የዛሬው ኤግዚቢሽን ማሳያ ነው ብለዋል። ሰብለ በሚቀጥሉት ጥቂት ዓመታት ደግሞ እነዚህ ግንኙነቶች አድገው የሁለቱ የተቋማት ሀገራት የተቋማዊ ግንኙነት እንደሚያድግ አንስተዋል ማለት ነው። ዛሬ በዚህ ኤግዚቢሽን ላይ የተገኙት አንድ መቶ ያክል ኩባንያዎች ደግሞ ከኢትዮጵያ ሸሪኮቻቸው ጋር የንግድ ትስስር በመፍጠር ጭምር እንዲያድጉ ጥሪ የቀረበበት መድረክ ነው ማለት ነው። በሚቀጥሉት ሶስት ቀናት ከሚደረጉት የሚሊኒየም አዳራሽ ኢቨንቶች ወይም ሁነቶች ባለፈ ደግሞ የቢዝነስ ቱ ቢዝነስ ወይም የነጋዴዎች የንግድና ንግድ ትስስሮች እንዲሁም ጂቱጂ ወይም የመንግስታት ግንኙነት የፖለቲካና የተቋማዊ ኮንሱልቴሽን የሚካሄዱበት የሁለቱ ሀገራት የፖለቲካና የዲፕሎማሲ መድረክም እንደሚኖር ተገልጿል። በዛሬው እለት የነበረው መድረክ ይህን ይመስላል። ሰብለ፣ በሚቀጥሉት ሁለትና ሶስት ቀናት ደግሞ የኢትዮጵያ ነጋዴዎች በዚህ ሁነት ላይ እየተገኙ ቢዝነሶቻቸውን፣ ኢንቨስትመንቶቻቸውና ትስስሮቻቸውን እንዲፈጥሩ ጥሪ ይቀርቧል። አንዱ አለም ለሰጠህን መረጃ እጅግ እናመሰግናለን። ጥሩ ጊዜ ይሆነልህ። መልካም ጊዜ። እንቀጥላለን። ተመልካቾች፣ ወደ አጫጭር ዘገባዎቻችን እናልፋለን። መሰረት መቅጫት አቀርባቸዋለች። የገንዘብ ሚኒስትር አህመድ ሽዴ ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም አመታዊ ጉባኤ ጎን ለጎን በ114ኛው ኢንተር ገቨርንመንታል የቡድን 24 ስብሰባ ላይ ተሳትፏል። በወቅቱ ሚኒስትሩ አዳጊ ሀገራት ትክክለኛ ድምጽና በቂ ሀብት እንዲያገኙ ብዙሃነት ያለው ዓለም አቀፍ ፍትሀዊ ስርዓት ሊኖር ይገባል ሲሉ ጥሪ አቅርበዋል። ለአዳጊ ሀገራት ኢኮኖሚ ፈጣን ምላሽ የሚሰጥ እንዲሁም ለረጅም ጊዜ ልማት የሚያገለግል ፍትሀዊ የፋይናንስ አቅርቦት አስፈላጊ መሆኑንም ማጽኖ ሰጥተዋል። በተለይም የተጠናከረ የገንዘብ ድጋፍና ትብብር ወሳኝ መሆናቸው ዜናዎቻችሁን አመላክቷል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው።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 ተካርታ ተነድፎ እየተተገበረ ይገኛል ብለዋል። የፍትህ አሰጣጥ ሂደቱን ግልጽና ተጠያቂነት የሰፈነበት ለማድረግ እንዲሁም እውነተኛ ፍትህ ለማረጋገጥ የአሰራር ሂደቱ ህብረተሰቡን ማዕከል ያደረገ እንዲሆን እየተሰራ መሆኑንም ተናግረዋል። በኢትዮጵያ መደበኛ ባልሆነ የፍትህ ስርዓት በርካታ ጉዳዮች እልባት ያገኛሉ ያሉት ዶክተር ኤርሚያስ የህብረተሰቡ ሴት የሆኑ ባህላዊ የግጭት አፈታትና የፍትህ ስርዓቶች እውቅና እንዲያገኙና ና ያሉባቸው ውስንነቶች እንዲቀረፉ መስራት እንደሚገባ ጠቁመዋል። በውይይቱ በኢትዮጵያ ከሚከሰቱ ግጭቶች 43 በመቶ የሚሆኑት በባህላዊ ላይ የግጭት አፍታት ሂደት ልባት እንደሚያገኙ ተነስቷል። የኢትዮጵያ ፕሬስ ድርጅት ዘገባ ነው። በበጀት አመቱ 11 ሚሊዮን የአሳ ጫጩቶችን በማሰራጨት የአርሶ አደሮችን የምግብ ዋስትና ለማረጋገጥ ትኩረት መሰጠቱን የግብርና ሚኒስቴር አስታወቀ። የግብርና ሚኒስትር ዴታ ዶክተር ፍቅሩ ረጋሳ የሌማት ትሩፋት ፕሮግራምን በማጠናከር የምግብ ዋስትና ለማረጋገጥና ስርዓተ ምግብን ለማድረግ ወደ ተግባር ተገብቷል። በበጀት አመቱ 11 ሚሊዮን የአሳ ጫጩቶችን በማሰራጨት 320 ሺ ቶን አሳ ለማምረት ግብ መጣሉን ተናግረዋል። እቅዱን ለማሳካት የአሳ ጫጩት ማስፋፊያ ማዕከላት በሁሉም የሀገሪቱ ክልሎች እየተገነቡ መሆ መሆናቸውን የገለጹት ሚኒስትር ዴታው ሙቀትና ቅዝቃዜን የሚቆጣጠር ዘመናዊ የአሳ ጫጩት ማመላለሻ ማሽኖች ለክልሎች መሰራጨታቸውን ተናግረዋል። ከሀይቆችና ኩሬዎች አሳን በአግባቡ ለመሰብሰብም ዘመናዊ የአሳ ማስገሪያ መረቦችና ጀልባዎች ለክልሎቹ እንዲሰራጩ መደረጉን ነው ዶክተር ፍቅሩ የገለጹት። እዚያ ዘግቦታል። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው የዕለቱ ዜናችን በተከታተላችሁት መልኩ ተጠናቋል። ስለ አብሮነታችሁ እናመሰግናለን። ሰላም።